ገደለቻት። እች ልጅ ናት ገዳይዋ፣ እቺ ናት። በሳዑድ አረቢያ ለመውለድ አምስት ቀን የቀራትን ሴት ኬክ ውስጥ መድኃኒት ጨምራ እንድትሞት አድርጋለች። ፎቶ ፎቶ ለምጠይቁ ይኸው ፊት ለፊት አለላችሁ። እባካችሁ ይህንን ቪዲዮ ሼር አድርጉት። እች ልጅ ቅጣቷ በዚሁ በሳዑድ አረቢያ ሕግ መሆን አለበት። አሁን ላይ ብዙ ኢትዮጵያውያኖች እች ልጅ እየፈለጓት ስለሆነ ተደብቃ ሊሆን ይችላል። ምናልባትም ማንም ሳያቅ ፕሮሰስ ጨርሳ ወደ ኢትዮጵያ ልትገባ ስለምትችል ለኤምባሲዎችም እንዲደርስ ሼር አድርጉት። ነፍሰ ጡር ሴት ለመውለድ አምስት ቀን የቀራትን ሴት ከነ ልጇ እንድትሞት አድርጋለች። ከእሷ ጋር የነበሩ ሁለት ሴቶች ኬኩ በልተዋል፣ ታመዋል። ሆስፒታል ገብተዋል። አሁን ላይ ሐኪም ቤት ውስጥ ነው ያሉት። ነገር ግን ደህና ናቸው። መድኃኒቱ ያው ታጥበው እንዲወጣ ተደርጎላቸዋል ማለት ነው። ነገሩ እንዴት ነው ለምትሉ ለምታውቁ፣ በትንሹ የሰማሁት መረጃ እንዴት ነው፣ ብዙዎች ሼር አድርጋችሁልኛል። ዛሬ ጠዋት ቀን ጀምሮ ማለት ነው። አሁን ነው እንግዲህ ጊዜ ያገኘትም ቪዲዮ ለመስራት ነው የመጣሁት። ግን እንዶ ሰው፣ ምንም ያህል ጨካኝ ሰው እንዴት ይህን ያህል ይጨክናል? ለዛውም ነፍሰ ጡር ሴት እንዲህ ምን ምን ያህል ብታደርጋት ነው የእውነት ምንስ ብታደርጋት፣ ምንም ያህልስ? እንዶ ምንም ምን እረ በፈጣሪ! ለማንኛውም ሁለቱ ጓደኛ ናቸው። ገዳይዋንና ሟች ተጣልተዋል። ተጣልቶ ተለያይተዋል። ከዛ በኋላ ደግሞ ነፍሰ ጡር መሆኗን ስትሰማ ደውላ ይቅርታ አድርጊልኝ፣ አንቺ ድርጉስ ስለሆንሽ ይቅርታ አድርጊልኝ ትላታለች፣ ደውላ ማለት ነው። ለምን ሴራ አጠንስሳለች እዚህ ጋ። ሟቿ ደግሞ ይቅርታዋን ተቀብላለች። ከዛ ወደ ቤቷ ኬክ ይዛ መጣች። የሚገርመው ነገር ግን ኬክ በልታ መሞቷ አይደለም። ከመሞቷ በፊት ሟቿ ምን እንዳደረገቻት እንዴት አድርጋ ነፍሷ እንዲወጣ ያደረገቻትን ስሰሙ በጣም በጣም ይዘገንናል። የእውነት ይቅርታዋ ተቀብላታለች። ኬኳን ይዛ ወደ ሟቿ ቤት ስትመጣ ሟቿ ከሁለቱ ጓደኞቿ ጋር ሶስት ሆኖ አንድ ላይ ናቸው። ገዳይዋ ደግሞ ኬክ ይዛ መጣች። እነሱ በልተዋል። እሷ ደግሞ አልበላችም። ምክንያቱም ኬክ ውስጥ መድኃኒት እንዳለ መልዝ እንዳለ ለመግደል እንደመጣች ስለምታውቅ ኬኩን አልበላችም። ነብሰ ጥሯ በልታለች። ሁለት ጓደኞቿም በልተዋል ማለት ነው። ከዛ በኋላ ራሳቸውን ስተው መውደቅ ጀመሩ። እንግዲህ ነብሰ ጥሯን ማዳን አልቻሉም፣ እራሳቸውን ማዳን አልቻሉም። ምክንያቱም መድኒቱ ውስጣቸው እየሰራ ነው። ከአፋቸው እንደ ነጭ ነገር መውጣት ምናምን ጀመረ። ነብሰ ጥሯ ግን ከመሞቷ በፊት ለዛውም ፊት ለፊት አስተኝታት ማለት ነው። ፊት ፊት ለፊት አስተኝታ በላይዋ ላይ ቁጭ ብላ እየሳቀች እያላገጠች ምናምን በጣም ስታስቃያት ነበረ። እንደዛ አድርጋ ጥላ ሄደች። ባሏ ጋ ይሁን ማንጋ ይሁን ደወለች። እንደዚህ እንደዚህ ብላ ተናገረች። እሷ ደግሞ ጥላ ሄደች። እነዛ ሁለቱ ወደ ሐኪም ቤት ሄደዋል። እች ነፍሰ ጥሯ ደግሞ ሞታለች ማለት ነው። ስለዚህ እቺ ሴት በሳኡድ አረቢያ ሕግ በዚህ ሀገር ሕግ ቅጣቷ እንድታገኝ፣ እባካችሁ እችን ሴት የደበቃችሁ እህት ወንድሞች፣ ኢትዮጵያውያኖች እንግዲህ አምስት ወር ምንድን ነው አምስት ቀን የቀራት ለመውለድ አምስት ቀን የቀራት ሴት ነው ኬክ ውስጥ መድኃኒት ሰጥታ የገደለች። ይሄ ብቻ አይደለም፣ የሁለት ሰዎችን የግድያ ሙከራ አድርጋለች። አንዷ እንግዲህ ከነ ልጁ አራት ሰው ማለት ነው። ስለዚህ ይሄንን ያወቃችሁ፣ እቺ ሴት የደበቃችሁ ሰዎች ምን ያህል ህሊና ቢኖራችሁ ነው? ሰውናችሁ ሴጣን ሼጣን ከሷ የባሳችሁ ናችሁ ማለት ነው። ስለዚህ እቺ ልጅ ማዳም ቤትም ትሁን፣ ካገኛችኋት፣ ይሄው ፎቶ ፊት ለፊት አለ። እባካችሁ አሳልፋችሁ ለህግ ስጡ። ሌላው ደግሞ ለኤምባሲዎች እንዲደርስ አድርጉ። ለምን እዚህ ሀገር ብዙ ኢትዮጵያውያኖች በአሁኑ ሰዓት እንዴት ነፍሰ ጡር ሴት ትገላለች? በማለት በዛ ብዙዎቻቸው በጣም ተናደዋል፣ እየፈለጓት ነው። ትላንትም ዛሬም ፎቶ ሲፈልጉ እንደነበሩ ሰምተናል። ይሄው እኔ ጋር ደርሰዋል፣ ፎቶ አይቻለሁኝ። ስለዚህ ይህንን ፎቶ ሼር በማድረግ ለኤምባሲዎች እንዲደርስ አድርጉ። ለምን በዚህ ሀገር ህግ የገደለ ይገደል ይላል፣ ቅጣቱ ከባድ ነው። ይሄንን ስለምታውቅ ወደ ሀገር ልታመጥ ስለምትችል የሀገራችን ህግ ምን ያህል እንደሆነ ስለምናውቀው ፕሮሰስ ጨርሳ ወደ ኢትዮጵያ እንዳትገባ፣ በዚህ ሀገር ህግ የሰራችውን ስራ ቅጣቷን ማግኘት ስላለባት፣ አንደኛ ለኤምባሲዎች እንዲደርስ ይህ ፎቶ፣ ሌላው ደግሞ እባካችሁ እች ልጅ ያለችበት ቀጥታ ደውላችሁ ለፖሊሶች አሳልፋችሁ ስጡ። በአረብኛ ቪዲዮ